ሰላም ጤና ይስጥልን። የተከበራችሁ የአርሰናል ድምፅ ቤተሰቦች እንደምን አላችሁልን? እንደተለመደ ሁሉ ስፖርታዊ መረጃዎችን በተለይም ደግሞ አርሰናልን ብቻ የሚመለከቱ መረጃዎች ይዘንላችሁ ወደ እናንተ መጥተናል። አብራችን ቆዩ። በአሁኑ ስፖርታዊ መረጃዎች የምናደርሳችሁ ታዲያ በተለይም በአራት ጉዳዮች ላይ አተኩረን እንቆያለን። በአርሰናል ቤት ሁለት ሰበር ዜናዎች ተሰምተዋል። አንደኛው የደስታ ሰበር ዜና ነው። ሌላኛው ደግሞ የሐዘንና ልብ የሚሰብር ሰበር ዜና ነው። የደስታውን ሰበር ዜና በተመለከተ የምንነግራችሁ ጉዳይ ዊልያም ሳሊባ ለሚቀጥሉት አምስት ዓመታት በአርሰናል ቤት እንደሚቆይ ተሰምተዋል። ከዚህም ጋር ተያይዙ ብዙ ዘርዘር ያሉ መረጃዎችን እናደርሳቸዋለን። ሌላኛው ደግሞ የ21 ዓመቱ ታዳጊ የቀድሞ የአርሰናል ኮከብ በድንገት ህይወቱ ማለፉ ተሰምተዋል። ማንና እንዴት የሚለውንም እንዳስሰዋለን። ሌላኛው የምናደርሳችሁ መረጃ ደግሞ ስለ ቀድሞ የአርሰናል መድፈኛ ስለ ኦበማያንግ በአንድ ወቅት ቤቱ በተዘረፈበት ሰዓት ስለ ዝርፊያው ሁኔታና ዝራፊዎቹ ዘራፊዎቹ ወደ ቤት በገቡበት ወቅት ኦበማያንግ ሲያደርግ የነበረውን ተግባርና አደገኛ ተግባር ሊፈጽም እንደነበረም አልደበቀም። ኦበማያንግ እሱን ዝርዝር ያለ ሐሳብ ትናንት ዘአትሌት ማውጣቱን ተከትሎ እኛም ወደ እናንተ ልናደርሳችሁ ወደድን። እንመለከተዋለን። ሌላኛው መረጃችን ደግሞ ከሰሞኑ ባለፈው ሳምንት በኤምሬትስ አርሰናልና ማንቸስተር ሲቲ ጨዋታቸውን ባደረጉበት ወቅት ከወደ ኬንያ ሌላ ሰበር ዜና ተሰምተዋል። የአርሰናልና የማንቸስተር ሲቲን ጨዋታ እንድናይ አልተፈቀደልንም በሚል በኬንያ የሚገኙ የሃይስኩል አዳሪ ትምህርት ቤቶች ትምህርት ቤታቸውን እንዳቃጠሉም ተሰምተዋል። እንመለከተዋለን። ቀደም ብለን እንደነገርናችሁ ታዲያ ወደ ቀዳሚው መረጃ የምናልፈው በአርሰናል ቤት ስለተሰማው ሰበር ዜና ይሆናል። ስለ ዊልያም ሳሊባ ጉዳይ ማለት ነው። ዊልያም ሳሊባ በክለባችን አርሰናል የሚያቆየውን አዲስ ኮንትራት ለመፈረም መስማማቱን ትናንት ከሰዓት ዴቪድ ኦርንስታይን ነው መረጃውን ያወጣው። ሌሎች የስፖርት ባለሙያዎችና የስፖርት የዜና ምንጮችም እንዲሁ ሲዘግቡት ያመሹት ጉዳይ ነው። በቅርብ ሳምንታት ሪያል ማድሪድ አርሰናል ሳሊባን እንዲለቀው ለማሳመን በርካታ ስራዎችን ሲሰራ ነበር። ነገር ግን አሁን ላይ ሁሉም ነገር እንዳለቀ ሪያል ማድሪድ የተረዳ መሆኑ ተሰምቷል። ሳሊባ በአርሰናል ተጨማሪ አምስት ዓመታትንም እንደሚቆይ ተረጋግጠዋል። ሪያል ማድሪድ ባለፉት ወራት ከሳሊባ ጋር መገናኘቱም ተሰምተዋል። ሳሊባ የማድሪዶች ተመራጩ ተከላካይ እንደነበረም መረጃዎች ወጥተዋል። አሁን ላይ ግን ሳሊባ በአርሰናል መቆየቱን ተከትሎ በዝርዝራቸው ላይ የሊቨርፑሉን ኮከብ ኢብራሂም ኮናቴ ላይ መሆኑ እየተሰማ ነው። ነገር ግን እስካሁን ምንም ነገር የተወሰነ ነገር የለም ተብሏል በማድሪድ ቤት። ያም ሆነ ግን ሳሊባ ለሚቀጥሉት አምስት ዓመታት በአርሰናል ቤት ይቆያል። እንግዲህ ሳሊባ ከድሮግባ ይልቅ ሳሙኤል ኢቶን እያደነቀ ያደገ እንደሆነ ይታወቃል። ኢቶ በታሪክ ውስጥ የሳሊባ ምርጡ አፍሪካዊ ተጫዋች መሆኑም ይታወቃል። የ24 ዓመቱን የመሃል ተከላካይ ዊላም ሳሊባን ለማስፈረም ከሪያል ማድሪድ በኩል በተለይ ባለፉት ሁለት ዓመታት ከፍተኛ ፍላጎት ቢኖሩም ዊላም ሳሊባ በአርሰናል መቆየት መርጠዋል። ውሉንም በሚመጡት ጥቂት ቀናት እንደሚፈርም ነው የተነገረው። አርሰናሎች ለሳሊባ በነሐሴ ወር አዲስ የኮንትራት ፓኬጅ አቅርቦ እንደነበር ነው የተሰማው። ሳሊባና ወኪሉም ባለፉት ሳምንታት ገምግመዋል። በቅርብ ቀናትም ይፋ የሚፈራረሙ እንደሚሆንም ነው የሚጠበቀው። ዊላም በመድፉ መለያ እስከ 2030 የሚያቆየውን አዲስ የአምስት ዓመት ኮንትራት ከፈረም በኋላም አዲስ የደሞዝ ጭማሪ እንደሚደረግለትም ነው የሚጠበቀው። ከዚህ በተጨማሪም አርሰናል የቡካዮሳካን ውል ለማራዘም እየሰሩ መሆናቸውም ተነግሯል። ተጫዋቹም ውሉ ለማራዘም ፈቃደኛ እንደሚሆንም ነው የሚታመነው። ከዚህ ጋር ተያይዞ ታዲያ። ከሰሞኑ ዊላም ሳሊባ ከስካይ ስፖርት ጋር ቃለመጠይቅ አድርጎ ነበር። እሱን ቃለመጠይቅ አንድ ባንድ እየተነተን እንመልከተው። ስታድግ አይዶልህ ማን ነበር የሚል ጥያቄ ቀረበለት ከስካይ ስፖርት ለዊላም ሳሊባ። ዊላም ሳሊባም ሲመልስ ሳሙኤልቶ ከአፍሪካ እንዲሁም ደግሞ ሊዮኔል መሲ ከአርጀንቲና ሁለቱ ለእኔ አይዶል የነበሩ ሲል ነው የመለሰው። ከተከላካዮች በየትኛው በየትኛው ቦታ ላይ ተጫወተል የሚል ጥያቄም ቀረበለት። በሚገርም ጉዳይ አብዛኛው የአርሰናል ደጋፊ እንዲሁም ደግሞ የእግር ኳስ አፍቃሪ በማያውቀው መልኩ ዊሊያም ሳሊባም ሲመልስ ከተከላካይ ውጭ በአጥቂነትና በአማካኝ ቦታ ላይ መጫወቱን ተናግረዋል። ይህን ማን ይገምታል? በአጥቂነት ቦታ ዊሊያም ሳሊባ እንደተጫወተ እስካሁን ማንም የሚያውቀው መረጃ አይደለም። እሱ ግን እንደተናገረው ከሆነ በአጥቂነትና በአማካኝ ቦታ መጫወቱን ተናግረዋል። በተለይም ከሀያ ዓመት በታች በነበረበት ጊዜ ማለት ነው። ከዛም ተጨማሪ ሌላ ጥያቄ የቀረበለት እስከ ዛሬ ከገጠሙ አጥቂዎች በጣም ከባዱ አጥቂ ማን ነው ተባለ እሱም ሲመልስ የሀገሩ ልጅ ነው የመለሰው ኪሊያን ኤምባፔን ነው የመረጠው ከሜዳ ውጭ ከጋብርኤል የምትወድለት ነገር ምንድነው ተባለ ከጋብሪል ዩስ ከጋብሪል ማጋሌጅ ማለት ነው እሱም ሲመልስ ተጫዋችነቱ ልክ እንደ ልጅ ነው ሲል መለሰ የምንጊዜውም ምርጥ ተከላካይ ላንተ ማን ነው የሚል ጥያቄም ቀረበለት። የሪያል ማድሪዱ ሰርጂዮ ራሞስ ነው አለ። ይህ ጉዳይ ማንም የሚተማመንበት ይመስልናል። ሰርጂዮ ራሞስን ከቶ ማን ይረሳል? በእረፍት ጊዜ ምን ታደርጋለህ ተባለ። እሱም ሲመልስ ፕሌስቴሽን እጫወታለሁ፣ እንደውም ንጉሱ ነው የሚሉኝ በፕሌስቴሽን ሲል ነው የተናገረው። ልጅ ያለህ ቅጽል ስምስ ማን ነበር ተባለ። ዊሎ ነበር የሚሉ ሲል መልሷል። አሁንም የመድፎ ቤተሰቦች ዊላም ሳሊባን በአጭሩ ዊሎ እያሉ እንደሚጠሩት ይታወቃል። ከዛ የተቀዳ እንደሆነ ሊታወቅ ይገባል። አዲስ ፈራሚዎችን በአንድ ቃል ግለጻቸው ተባለ። ሙስኬራ አውሬ ወይም ደግሞ ቢስት ነው አለው። ኢዜን ደግሞ ቴክኒክ ሲል የገለጸው፣ ማዱኬን ደግሞ ኤሌክትሪክ ነው ያለው። በሚገርም ሁኔታ ዙቢመንዲን ደግሞ ገዳይ ሲል ነበር የገለጸው። የኮሪዥንን በተመሳሳይ ልክ እንደ ዙብሜ እንዲሁሉ ገዳይ ናቸው ሲል ነው የገለጸው። ከዛ በተጨማሪም አርቴታ እስከ ዛሬ ከሰጠህ ምክር ውስጥ ምርጡ ምክር ንገረና አሉት ስካይ ስፖርቶች። የበለጠ አግሬሲቭ እንደሆነ የመከራ ምክር ሲል መለሰ ዊላን። ከዚህ መረጃ ስንወጣ የሊያንድሮ ትሮሳርድ መረጃ እናንሳ። ሊያንድሮ ትሮሳርድ ስለ ቪክተር የኮሪጅና እንዲሁም ደግሞ ስለ አዳዲስ ፈራሚዎች ጉዳይ ሀሳቡን ተናግሯል። ስለ ቪክተር ኮሪስ ሲናገር ከእሱ ጋር የተወሰነ ጊዜ አሳልፍ ያለው እሱ በጣም ጥሩ ሰው ነው፣ ግልጽ ነው። በፍጥነት መላመድ ችለዋል ሲል ገልጾታል። ለእሱና ለእኛ ጥሩ የሆኑ አንዳንድ ግቦች አስቆጥረዋል። እናም በዚህ የውድድር ዓመት ብዙ ከሱ ለማየት በጉጉት እንጠብቃለን ሲል ነው የተናገረ ሊያንዶ ትሮሳርድ ስለ አዳዲስ ፈራሚዎችን በጠቅላላው ሲናገር፣ አዎ እዚህ ጥሩ ቡድን አለን፣ ስለዚህ አዳዲሶቹን ተጫዋቾች በተሻለ መንገድ ለመቀበል ሁሌም እንሞክራለን። ከጠየካቸው በመምጣታቸው እንደተደሰቱ ይናገራሉ ብዬ አስባለሁ። ስለዚህ ያ ነገር ጥሩ ነገር ነው። ሁሉም ተጫዋቾች በቡድን ውስጥ ጥሩ ጭማሪ ናቸው ብዬ አስባለሁ ሲል ነው የተናገረው ትሮሳርድ። ሌላኛውን አሳዛኝ መረጃ ደግሞ እንንገራችሁ። አሳዛኝ ዜና ቪላ ቪጋር በ21 ዓመቱ ከዚህ ዓለም በሞት መለየቱ ተነግረዋል። የቀድሞ የአርሰናል ተጫዋች የነበረው የ21 ዓመቱ ታዳጊ በድንገት ህይወቱን አጥተዋል። የቀድሞ የአርሰናል አካዳሚ የፊት መስመር ተጫዋች ቪሊቪ ጋር በ21 ዓመቱ ህይወቱ ማለፉ ነው የተገለጸው። ተጫዋቹ ህይወቱ ያለፈው ለቺቸስተር ሲቲ በሚጫወትበት ወቅት ባጋጠመው ከባድ የጭንቅላት ጉዳት ምክንያት መሆኑ ተነግረዋል። ታዲያ ተጫዋች ባለፈው ሳምንት ጉዳቱ አጋጥሞት በጽኑ ህሙማን ማቆያ የህክምና እርዳታ ሲደረግለት እንደነበረ ነው የተነገረው። የሃያ አንድ ዓመቱ የፊት መስመር ተጫዋች ቪሊ ቪጋር በጨዋታው ወቅት ከኮንክሪት ግድግዳ ጋር መጋጨቱ ነው የተገለጸው። የቺቸስተር ተጫዋች የሆነው ቪሊ ባለፈው ቅዳሜ በነበረው ጨዋታ በደረሰበት ከባድ የጭንቅላት ግጭት ምክንያት ራሱን ስቶ በሆስፒታል ቢያሳልፍም ትናንት ምሽት አካባቢ ነው ህይወቱ ማለፉ የተገለጸው። በ14 ዓመቱ የአርሰናልን አካዳሚ ተቀላቅሎ የነበረው ቪላ ቪጋር በ22 ከሰሜን ለንደኑ ክለብ ከአርሰናል ጋር ተለያይቶ ወደ ቸችስተር ክለብ በማምራት ላለፉት ሶስት ዓመታት በዛ ማሳለፉ ይታወቃል። ትናንት ምሽት ግን ያልተጠበቀ ሰበር ዜና ተብሎ ቪላ ከዚህ ዓለም በሞት መለየቱ ተነግረዋል። ሌላኛው የመድፎ መረጃ ደግሞ ወደ ኬንያ ይወስደናል። ባሳለፍነው እሁድ አርሰናል ከማንችስተር ሲቲ ጋር ባደረጉት ጨዋታ የአርሰናልን ጨዋታ እንዳናይ ተከልክለናል፣ በሚል የመድፎ ደጋፊዎች በኬንያ ሊተንቦይስ የሚባል የሃይስኩል አዳሪ ትምህርት ቤት ተማሪዎች ትምህርት ቤታቸውን እንዳቃጠሉ ተነግረዋል። ተማሪዎቹ አንድ ላይ በመሆን በመተባበር ከጨዋታው በኋላ ትምህርት ቤቱን በሳት አንድደው ያቃጠሉ እንደሆነ ነው መረጃው የሚያሳየው። አደጋውን ካደረሱት በኋላ አስር ተማሪዎች በፖሊስ መያዛቸውም ተዘግቧል። በዚህ ጉዳይም ታዲያ የኬንያ ፖሊስ ጉዳዩን በሕግ መያዙን የተሰማው እንደሚታወቀው ኬንያ ውስጥ እልፍ አላፋት የአርሰናል ደጋፊዎች መኖራቸው ይታወቃል። በመጨረሻም የፒየር ኦብማያንግን መረጃ እናንሳ። የቀድሞ መድፈኛ ኦብማያንግ ስለ ቤቱ ዘረፋ ለመጀመሪያ ጊዜ እንዲህ ሲል ይናገራል። በአንድ ወቅት ቤቱ እንደተዘረፈበት ይታወሳል። እናም ስለዛ ጉዳይ ዘወር ብሎ በተለይም ደግሞ ዛ አትሌቲክ ያወጣው መረጃ እንደሚያሳየው ከሆነ ስለቤቱ ዘረፋ ጉዳይ ዘርዘር ያለና ጥልቅ መረጃዎችን ይሰጣል ኦበማያንግ በእሱ ጉዳይ መረጃውን ሲሰጥ ትልቁ ልጄ እየሮጠ ወደ እኔ መጣና አባዬ ቤት ውስጥ አንዳንድ ሰዎች አሉ አለኝ እኔም ወዲያውኑ በቃ ተደበቁ ብዬ መለስኩለት ከውጭ ነው የመጡት ብዬ አሰብኩ ያኔ ታዲያ ሚስቴ ካክስቴ ልጅና ጓደኛው ጋር ሆና ነበር ዘራፊዎቹ እንደገቡ ገቡ የአጎቴን ልጅ ያዙና ወደ ክፍል ውስጥ ገቡ ያኔ ባለቤቴ መጮህ ጀመረች ከመካከላቸው አንዱ ሽጉጥ ይዞ ነበር ይላል ኦባሜያንግ እኔም አንድ ትልቅ ጠርሙስ ይዤ የእነሱን ዱካ እየሰማው ወደ ላይ ወጣው። በተመሳሳይ ጊዜ አማቴ ከትንሽ ልጃችን ጋር እዚያ አካባቢ ነበረች። እኔም እንዳየዋት እንዲህ አልኳት፣ በቃ ከዚህ ሂጅ፣ የሆነ ቦታ ለመደበቅ ሞክሪ ብያ ተሄድኩኝ። ከዚያም ከፍ ስል ወንዶቹን አየኋቸው አራት ወይም አምስት የሆኑ ነበር። ከመካከላቸው አንዱ ሽውጥ ይዞ የነበረው ሂዱ ረዳለኝ አይ አይሆንም አይሆንም የምትፈልገውን ነገር ንገረኝ አልኩት። እሱም እሺ ብሎኝ ተነጋገርን። ከዚያም ተቀመጣለኝ። አይሆንም አልቀምጥም አልኩት። ከዛ በኋላ ይመታኝ ጀመር ይላል ኦባሜያንግ። መዋጋት ፈልጌ ነበር፣ ነገር ግን ከእነሱ ውስጥ አንደኛው ሰው ወደ ታች ወርዶ ልጆቼንና አማቴን ያዘብኝ። በዚያን ጊዜ ምንም ማድረግ አልቻልኩም። ስህተት ከሰራው አንድ መጥፎ ነገር ሊደርስባቸው ይችላል ብዬ ያ ከሚሆን ብዬ በቤቱ ዞርንና ደህና እንድንሆን የሚፈልጉትን ሁሉ ሰጠዋቸው። ብቻዬም በሆን ችግር አልነበረውም፣ መቋቋም እችል ነበር። ወላጆቼ በሕይወት ውስጥ ለሁሉም ነገር እንድቋቋም አዘጋጅተውኛል። ነገር ግን ሚስትና ልጆች ሲኖርህ የተለየ ጉዳይ ነው። ከዚህ በኋላ ልጆቼ አባዬ ትምህርት ቤት መሄድ አንፈልግም እዚያ የሆነ ነገር ሊፈጠር እንደሚችል እንሰጋለን ብለውኝ ነበር። ለአንድ ዓመት ያክል ትንሹ ልጄ ብቻዬን መተኛት አልችልም ይለኝ ነበር። በአእምሯቸው ውስጥ የማያቋረጥ ቅዠት ተፈጠረባቸው። ለዚህም ነው ኦበማያንግ ወደ ሳውዲ አረቢያ ለመሄድ ሲወስን ከዋና ዋና ጉዳዮቹ አንዱ የደህንነት ወይም ደግሞ ፕራይቬሲ ጉዳይ እንደነበር የተነገረው። ሰላም